ሰላም፣ ጤና ይስጥልኝ። እንደምንዋላችሁ፣ እንደምንከረማችሁ፣ የመቅደላ ቲዩብ ተከታታዮች፣ ለረጅም ጊዜ ጠፍቻለሁ ወገኖቼ። ለረጅም ጊዜ የጠፋሁበት ዋና ምክንያት የተሰባሰበ ሐሳብ የሀገሪቱንም ሁኔታ እኛ የምንገኝበትን የመደማመጣችሁ ሁኔታ ለማየት ጊዜ ለመስጠት ለራሴ ጡሞና ሰጥቼ ቆይቻለሁ። አሁን ግን በተከታታይ ጊዜ እንደፈቀደ ጤና እንደፈቀደ ከእናንተ ጋር ጊዜ እቀጥላለሁ። የዛሬው መወያያ ርዕሳችን የኢትዮጵያውያን የኢትዮጵያና የአሁኑን የመጭውን ዘመን ሰላምና አንድነት በዘለቄታው ለማረጋገጥ ትውልዱ መውሰድ ያለበት እርምጃ። ርዕሱን እደግመዋለሁ። የኢትዮጵያን የአሁኑን እና የመጭውን ዘመን ሰላምና አንድነት በዘለቄታው ለማረጋገጥ ትውልዱ መውሰድ ያለበት እርምጃ ነው። እንደ መንደርደሪያ የኢትዮጵያን የሰላምና አንድነት በዘለቄታው ለማረጋገጥ የሰላምና የአንድነት ጠንቅ የሆኑትን ምክንያቶች ከመነሻቸው በቅጡ ማወቅ መለየትና መረዳት ያስፈልጋል። አማራና የኢትዮጵያ አንድነት ነባር ባህሎች፣ ሃይማኖቶች፣ አሰራሮችና አግኝቶች ጣላት የሆኑ ጠንቆቹ መነሻ ምክንያት የሆኑትን አሳሰቦች፣ አመለካከቶች፣ አስተምሮዎች፣ አሰራሮች፣ ግኝቶችና አደራጀቶችን ለይቶ በአጭር በመካከለኛና በረጅም ጊዜ በተጠና መንገድ ማስወገድ ያስፈልጋል። ማስወገድ ብቻ ሳይሆን የግድ መደረግ አለበት ብዬ አምናለሁ። የሰላምና የኢትዮጵያ እንደ ጠንቅ የሆኑት አሳሰቦች፣ አሰራሮችና ግንኙነቶች የጠነሱበት ያደጉበትና እና የተስባባቸው መነሻ ምክንያቶች ምንድን ናቸው? እነማን ናቸው? የሚሉትን በሚገባ ማወቅ ለመፍትሄው ሰፊ መንገድ ይጠርጋል። አንደኛ፣ በአስራ አምስተኛው ክፍለ ዘመን ኦቶማን ትርክ የዓላማችን ሀያል ሆኖ መውጣትና እስልምናን የአገዛዙ ህይወት ዓለም አድርጎ መነሳት እና የአፍሪካን ቀንድ አካል የሆነችውን ጥንታዊት ነባርና ታሪካዊት ሀገር ለዘመናት ጸንቶ የኖረውን የሕዝብ አንድነት፣ ሃይማኖት፣ አስተዳደር፣ አሰራርና ኗኗር ግንኙነትና ባህል በሚሽር መልኩ በግራኝ አህመድ በኩል ያደረገው ወረራ ያጠፋው የሕዝብና የመንግስት ንብረት በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተቋማትና በአማራ ህዝብ ላይ ያደረሰው ውድመት ማዕከላዊ መንግስትን ለማዳከም አልፎም መቀመጫ ስፍራውን ከመሃል ወደ ምዕራብ ገፍቶ ጎንደር ላይ ማዕከሉን እንዲያደርግ በማስገደዱ የእሱን ማለትም የግራኝን እግር እየተከተሉ ወረራና የመሬት ቅርምት ለተያያዙት የዚያን ዘመኖቹ ሌላ ስም ዛሬ አረመኔ ኦሮሞዎች የሚባሉት የተሰኙት ነገዶች በምስራቅ መካከለኛውን ደቡብና ደቡባዊ ምዕራብ ያገቱን ለም ድንግልና ሰፊውን ያገቱን ክፍል ወረው እንዲይዙ ምቹ ሁኔታ ፈጠረ። በወረራ የያዙትን አካባቢ ህዝብ ወንዱን በሰለባ ሴቱንና ጣቱን ሞጋሳና ጉዲፍቻ በሚሉ የባህል የሃይማኖትና የማንነት መደምሰሻ ወጋቸው አጠፉት። በዚህም ከሀያ ስምንት በላይ ነባር ነገዶች በወራሪዎቹ ገበሮች የሚል ስም ሰጥተው ባሪያ ከማድረግ አልፈው ማንነታቸውን ደመሰሱት። ይህን በተመለከተ ፕሮፌሰር ህዝቃኤል ጋቢሳ እና ዶክተር ነጋሶ ጌዳዳ በምርምራቸው ስራዎቻቸው አረጋግጠዋል ነግረውናል። በጋላ ወረራ ከጠፉትና አሁን ፈጽሞ እንዲጠፉ ከሚደረጉ ነገሮች መካከል ቀዳሚው አማራው ነው። ሁለተኛ በግራኝ ወረራና በተከታዮቹ ዘመናት በኢትዮጵያ ላይ የተንሰራፉት ኦሮሞዎች ነባር ነገዶችን ከማጥፋት በተጨማሪ የአካባቢው መጠሪያ ስሞችን በመለወጥ በየጎሳ ስማቸው ሰየሙ። ነባር ታሪክ ሃይማኖትና ማንነትን አጥፍተው በነባር ነገሮች አጽመርስ ላይ ገነውና ተንሰራፍተው ኖሩ። ይህ በዚህ እንዳለ በእንቅርት ላይ ጆሮ ደግፍ እንዲሉ አውሮፓውያን አፍሪካን በቅኝ ግዛት በመቆጣጠር በተቀጣጠሩበት በአስራ ስምንተኛ ክፍለ ዘመን የጀርመን ቅኝ ግዛት ለማስፋፋት ወደ ኢትዮጵያ የተላከው ዮሐን ክራፍ የተባለው ሰላይና ሚስዮናዊ በታሪክ በጎሳ በስነልቦናና በማነት ላይ የተመሰረተ የጠነከረ ቁርኝት ያልነበራቸውን የኦሮሞ ነገዶች አንድ ቋንቋ፣ አንድ ስነልቦና፣ አንድ መልክዓ ምድርና አንድ ታሪክ ቢኖራቸውና የነርሱን በጀርመን ቁጥር ስር ቢሆኑ መካከለኛው አፍሪካን በጀርመን ቅኝ ግዛት ስር ለመዋል ዋና መንደርደሪያና ምቹ ሁኔታ ይፈጥራል ከሚል ድምዳሜ ላይ ይደርሳል። ይህንውን ለማድረግም ከጀርመን ሀገር የአንድ ወረዳ ግዛት መጠሪያ የነበረችው ነው ኦርማንያ የምትባለውን አገር ስም ወስዶ መልካ ምድራቸውን ኦሮሚያ፣ ቋንቋቸውን ኦሮሞኛ፣ እነርሱን ማለትም ነገዱን ስም ኦሮሞ መባል እንዳለባቸው ጻፈ። የዚህ ሰው የሐሰት ትርክት ለስልሳዎቹ አማራና ኢትዮጵያ ጠል ለሆኑት የነገዱ ልጆች እና ጋነግ ኋላ ኦነግ ወለድ ለሆነው ትውልድ የመታጋ ሪዮት አደረገው። አማራና ኢትዮጵያ ጠል ለሆነው አስተሳሰብ ማህበራዊ መሰረት እንዲኖረው ጊምቢ ላይ የፕሮቴስታንት ሃይማኖትን ተከለ። ይህ ትውልድም በዮሃን ክራፍ አስተምሮት ላይ በመመስረት ገዳ መልባ የተሰኘ አማራና ኢትዮጵያ ጠል የሆነ የኦነግ ሪዮታል ማስፋፊያ የሆነ የሐሰት ትርክት ተርኮ ሁሉም ነገር የኛ ነው ከሚሉት የኦህዲድ ብልጽግና አገዛዝ ላይ አድርሶናል። ሶስተኛ ኢትዮጵያውያን በአንድ በቆሙበት ዘመን የአውሮፓን ቅኝ ጊዜዎችና ተስፋፊዎችን የወረራና የቅኝ ግዛት ፍላጎት ተደጋጋሚ ሙከራዎችን በማክሸፍ በ1988 ዓ ም በአድዋ ላይ የዓለም አመለካከትን የቀየረ የነጩን ዓለም የበላይነት ስም ስሜትና አመለካከት የሰበረ የዓለም የኃይል አሳለፍን ሚዛን ያዛባ ድል መመዝገብ ለነጩ ዓለም ከፍተኛ የሆነ የመሸነፍ ስሜትን፣ የተደፈርን የህሊና ቁስልን፣ የተጠቃንና የተሸነፍ ስሜትን አቋተ። ይህ የተጠቃን ስሜት ለመሻር እና ኢትዮጵያን ለመበቀል ምን ጠንካራ ተቋሞች ቢኖራቸው ነው አድዋ ላይ የነጩ ዓለም በጥቁር ዓለም የተሸነፈው የሚለውን ጥያቄ በማንሳት መልሱን ለማግኘት ከፍተኛ የሆነ ጥናትና ምርምር አደረጉ። በጥናታቸው ነጩ ዓለም አድዋ ላይ በጥቁር ዓለም አካል በኢትዮጵያ የተሸነፈው ሶስት ታላላቅና ዘመን ጠገብ የሆኑ በህዝቡና በመንግስት መካከል የጠበቀነት ያላቸው ተቋሞች መኖራቸው እንደሆነ ተገነዘቡ። ተቋሞቹንም አንደኛ የስልጣን ምንጭና ኃይል መጠቀም ብቸኛ አካል የሆነ ዘውዳዊ ስርዓት መኖር፣ ሁለት የዘውዳዊ ስርዓቱ ዓለማዊ ክንግ የሆነ የኢትዮጵያ ኦርቶዶክስ ሃይማኖት መኖር፣ ሶስተኛ ራሱን በኦርቶዶክስ ተዋህዶ ሃይማኖት አጥቢያና ደብሮች ዙሪያ የሚያደራጅ ለሃይማኖቱ ቀናይ ዘውዳዊ ስርዓቱ ታማኝ የሆነ አማራ የተሰኘ ነገድ መኖር መሆናቸውን አረጋገጡ። እነዚህ ተቋሞች እስካሉ ድረስ ኢትዮጵያና ኢትዮጵያዊነትን ማሸነፍ እንደማይቻል ተገነዘቡ። የእነዚህ ተቋሞች መኖር ለነጮች የበላይነት የማይመች የአፍሪካን ንጥሬ ሀብት፣ ርካሽ የሰው ጉልበት እንደፈለጉ ሊጠቀሙበት እንደማይችሉ በግልጽ ታያቸው። በመሆኑም ተቋሞቹን እስበሱ ስጋን በኩበት ጠበሱ እንዲሉ ከውስጥ ለስልጣን ለገንዘብና ለልዩ ልዩ ጥቅሞች የተገዙ ባንዳዎችን በማደራጀትና በማሰልጠን ተቋሞቹን ማፍረስ እንዳለባቸው አመኑ። እነዚህም ተቋሞች ለማፍረስም ኢትዮጵያውያን እስበሳቸው ቀኝና ግራ ቆመው ተቋሞቹን እንዲያፈርሱ የሚያስችል ስልት ወይም ስትራቴጂ ነደፉ። በዚህም መሰረት አንደኛ በአሳጠ ሠላሳዎቹ የእንግሊዝ ፓርላማ ከላይ የተጠቀሱትን ነባር ኢትዮጵያዊ ተቋሞች ለማፍረስ የሚከተሉትን መቋጠር እንዳለባቸው ወሰደ። ሀ ስርዓተ መንግስቱን፣ ለስርዓተ ትምህርቱን፣ ሀ ስርዓተ ሃይማኖቱን፣ መ ስርዓተ ባህሉን መቋጠር የሚል ስልት ነድፈው አስፈፃሚዎቹን በእርዳታ በአስተማሪነት በሰላም ጓድነት በዲፕሎማሲ ስም አሰርጉ በማግባት የነባር ኢትዮጵያውያን መገለጫ የሆነው መንግስታዊ አደረጃጀትና ሳራችንን አገር የጋራ ነው፣ ሃይማኖት የግል ነው በሚል ፈሊጥ ህዝቡ ለምዕራባውያን አምላክትና ሬዎት ሃይማኖትና ባህል እንዲጋለጥ የራሱ የሆነ መልካምና ወርቅ ነገር ሁሉ እየናቀ የምዕራባውያን መዳብና ቡትቶ ተሸካሚ ሆነ። በጥቅሉ የአገሪቱን መንግስታዊ ትምህርታዊ ሃይማኖትና ባለ አሳቶች እኛው በእኛው ነባሮቹና መልካሞቹን እሴቶቻችንና የእኛነት መገለጫ የሆኑትን ሁሉ አውልቀን ጣል። ትውልዱ ወደ ውስጥ ሳይሆን በውጭ ተመልካች ሆነ፣ ራሱን ናቀ። አፍሪካውያን አካላቸውን በቅኝ ግዛት ሲገዙ እኛ ደግሞ ህሊናችን በቅኝ ተገዛ። ይህም በኃይልና በጦርነት ያላጠፉትን ተቋሞቻችን እኛው በቀደሩ ልቦይ ፈሰን አጠፋ ናቸው። ሁለተኛ በ1928 ከሁለተኛው የጣሊያን ወራ ቀደም ብሎ በዲፕሎማሲስም ኢትዮጵያ ገብቶ የነበረ የኦስትሪያ ተወላጅ የሆነ ሮማን ፕሮቲስካ የተባለ ግለሰብ ለጣሊያን ሲሰልል ተደርሶበት ከሀገር የተባረረ እንደ አውሮፓን አቆጣጠር በ1935 አቪሲኒያ የባሩድ በርሜል በሚል ርዕስ ኢትዮጵያን ኢትዮጵያውያን አብረው እንዳይኖሩ እርስ በርሳቸው እንዲተላለቁ የሚያስችል አማራን በገዥነት እና በጨቋኝነት የፈረጀ የሁሉም ነገዶች ጠላት እንደሆነና ከጭቆና ለመውጣት ተደራጅተው አማራንና ነባር ተቋማችን እንዲያፈርቱ የሚያነሳሳ መጽሐፍ ጻፈ። መጽሐፉም በአጭር ጊዜ ውስጥ በስድስት ቋንቋ የተተርጉሞ የምዕራባውያኑ ኢትዮጵያን የማፍረሻ ሁነኛ መሳሪያ አድርገው ተጠቀሙ። ትምህርት ቀመሱና በምዕራባውያን የትምህርት አሰጣጥ የተማረው ወጣት ይህን የፕሮሰስካን መጽሐፍ እንደ ሀቅ ተቀበለው ዋጠው። ተቀብሎም ኢትዮጵያ የቤተሰቦች እስር ቤት ናት በማለት ሁሉም በየነገዱ ተደራጅቶ አማራ የተሰኘውን ነገር እንዲያጠፋ ነባር ተቋሞቹን እንዲያፈርስ ዘመተ። በአብዮት ስም የተደራጁ ድርጅቶችና አብዮት የተባለው የጥፋት ዘመን የሮማን ፕሮሴስካ አስተምሮና የማርክሲስት ሌኒኒስት ርዕዮተ ዓለም ምርኮኛ በመሆን ሀገራችንና አማራ የተሰኘውን ነገድ ዛሬ ለሚገኙበት ከፍተኛ የሆነ የመኖርና ያለመኖር ችግር ላይ ጣሏቸው። ትውልዱ ነጮች በተደጋጋሚ ሞክረው ያላሳኩትን ኢትዮጵያን እና ነባር ታሪኳን የማጥፋት ፍላጎት የጦቷን ፍላጎት ፈቅዶ ተገዥ በመሆን ተቋሞቹን አፈረሰ። ይህም ዛሬ ለምንገኝበት ሰላም እና አንድነት እጦት አጋለጠ። ሶስተኛ፣ በ1964 ወይም በ1978 ፈረንጆቹ የአሜሪካ አስተዳደር በሄነሪ ኪሲንጀር የተዘጋጀ ኢትዮጵያን የሚመለከት ፖሊሲ አጸደቀ። የፖሊሲው አይነተኛ ግብ ኢትዮጵያ በታሪኳም በባህሏም በተፈጥሮ ሀብቶና በያዘችው መልክዓ ምድር አቀማመጥ በፍጥነት ለማደግ የሚያስችላት ስለሆነ ካደገችና ካበለጸገች ደግሞ በአፍሪቃ እና በመካከኛው ምስራቅ ያለውን የአሜሪካ ጥቅም ችግር ላይ የሚጥል ስለሚሆን ይህ እንዳይሆን ከወዲሁ መገደብ አለብን ብለው ቆርጠው ተነሱ። ሁልጊዜ ተመጽዋችና ጥገኛ ሆና መኖር አለባት ብለው አመኑ። ለዚህም የሚከተሉት ፖሊሲዎች አሜሪካ መከተል እንዳለባት አስተዳደሩ ወሰነ። ለዚህም የሚከተሉት ፖሊሲዎች ተግባራዊ እንዲሆኑ በምክር ቤት ጸደቀ። እነዚህም አንደኛ አሜሪካ የምትቆጣጠረውና የምትመራው የእርስ በርስ ጦርነት በነገሮች መካከል እንዲደረግ ማድረግ፣ ሁለተኛ በህዝብ እድገት ቁጥጥር ስም የህዝቡን ቁጥጥር ማሳነስ፣ ሶስተኛ ወጣቱ ከወላጆች ቤት እንዳይወጣና የወጣት ቁጥተኛ እንዲሆን ማድረግ የሚሉ ፖሊሲዎችን ተግባራዊ በማድረግ ኢትዮጵያና አማራን በአውራ ጥላትነት በመፈረጅ ከዓለም ቀድመን በመንግስትና በጥንታዊ ስልጣኔ እንታወቅ የነበርን አገር ህዝብ ከኋላ ቀርነት ለድህነት ለኋላ ቀርነት ለድህነት ለበሽታና ለስደት ተዳርገን እንደ አገር ለመቀጠል ከማንችልበት ደረጃ ላይ አድርሰውናል። ይህ አጠቃላይ ዘመን ጠገብ የሆነ ተጽዕኖ ከሰላምና ከአንድነታችን ስር የሰደደ የተንሰራፋና የጠለቀ ጠንቅ ሆኖናል። አራተኛ ትምህርት የቀመሰው ትውልድ ትምህርቱን ያገኘበት ዘዴ ደግሞ እንዲያስ ሳይሆን እንዲያስታውሱ ነው የተቀረጸ በመሆኑ የሚያስታውሰው ደግሞ ያኑ ኢትዮጵያና ኢትዮጵያዊነትን አማራና ነባር ማንነትን እንዲያጠፋ ተደርጎ የሰጠውን ራስንና በራስ የማጥፋት አላማ ነው። በዚህም ትውልዱ የኢትዮጵያ አንድነትና አማራ ጠል የሆኑ አስተሳሰቦችና አመለካከቶችን እንደ ትክክለኛና ተገቢ አስተምሮ በመቀበል ከሀገሪቱ ታሪክ፣ ባህል ሃይማኖት፣ ነባር ማንነቶችና መልካም ምስቶች ተቀራኒ የሆነውን የኢትዮጵያና የተቋሞቿ ፍጹም ጠላት በሆነው የዓለም አመለካከት ማርክሲዝም ሌኒኒዝም ተከታይ በመሆን የአንድነታችንና የአብሮነታችን የሰላምና የመቻቻል ምሰሶዎች የነበሩ ተቋሞችን አፈረሰ። ወደ ነባር አንድነታችንና ሰላማችን ለመመለስ መደረግ ወይም መወሰድ ያለባቸው የተባምሉ ናቸው። ከላይ ችግሮቹን የችግሮቹን ምንጮች ለማየት ሞክሬያለሁ። አሁን ወደ ነበረ አንድነታችን ለመመለስ ምን ማድረግ አለ? ችግሮቹን በመናገር ብቻ መፍትሄ ሊመጣ አይችልም። ምን እናድርግ የሚለው እንዲ የችግሮቹ ምንጮች በሆኑትና ከላይ በዘረዘርኳቸው ከተስማማን፣ የችግሮቹ መውጫ መንገድ ከፊሉን አገኘን ማለት ነው። ችግሮቹን በትክክል ከተረዳን፣ ችግሮቹን ካወቅን፣ መፍትሄው ቀላል ነው ማለት ነው። መውጫ መንገዱን በጥቅሉ ወደ ነበረ ጥንታዊ ማንነታችን፣ ባህላችን፣ ሃይማኖታችን፣ መንግስታዊ አደረጃጅታችን፣ የትምህርት ስርዓታችን፣ እሴቶቻችን፣ አደረጃጅቶቻችንና ግዱሳችን ከውጭ ኃይሎች ፍላጎት ማስፈጸሚያነትና አገገን ወጥተው ወደ ራሳችን መመለስ ነው። በየትኛው በሁለንተናዊ መልኩ ራሳችን መምሰል መቻል አለብን። የባዕዳን ቡትቶ አውልቀን የራሳችን ወርቅ መጎናጸፍ ነው። ለዚህም አንደኛ ከላይ የተጠቀሱት ሁለንተናዊ ችግሮች ማስፈጸሚያ የሆነውን ሰነድ ህገመንግስት ተብዬ የሰላማችን የአብሮነታችን የእኛነታችን ፍጹም ጠላት የሆነውን የአማራና የነባር ሃይማኖቶች ባህላችንና ግኖቶቻችን ማፍረሻ መዶሻ የሆነው ሰደድ መለወጥ፣ በምትኩ የሰፊውን ህዝብ ፈቃድና የሁንታ ባገኘ ህገ መንግስት መተካት። ሁለተኛ በወራ የተያዙና በወራሪዎቹ መጠሪያቸው የተለወጡበትን አካባቢዎች ወደ ጥንት መጠሪያቸው መለወጥ። ይህ ያለ ምክንያት አይደለም። ማንነትን ማስመለስ ነው። ታሪክን መጠበቅና መንከባከብ ነው። ወራሪዎቹ መጤ ነገዶች ካጠፉት ሁለንትናዊ ጥፋትና ውድመት በፍትህ አደባባይ ተጠያቂ ማድረግ ነው። ሶስተኛ የኢትዮጵያ አንድነት አብሮነትና አማራ ጠል የሆነውን አስተሳሰብና አስተምህሮ ማፍረስ። አራተኛ የህዝቡ የማንነት መገለጫ የአገር ባለቤትነት ቋሚ መለያ የሆነውን የመሬት ባለቤትነት መብት ለህዝቡ መመለስ። ይህም ማለት ህዝቡን የመንግስት ጭሰኛና የገዢ ፖለቲካ ድርጅቶች ፖለቲካ ዓላማ ማስፈጸሚያ ያደረገውን የመሬት አዋጅ መሻርና መሬት በግል ሀብትነት እንዲያዝ፣ እንዲለማና እንዲጠበቅ ማድረግ። አምስተኛ ባለፉት የአብዮትና የነውጥ ዓመታት በጠላትነት ተፈርጀው ሀብት ንብረታቸውን ለተነጠቁ ለተገደሉ፣ ለተፈናቀሉ፣ ለተሰደዱ ሰዎች አስፈላጊውን ቁሳዊና ስነልቦናዊ ካሳ በመክፈል ተፈናቃዮችን ወደ ነበሩበት ቦታ መመለስ። ስድስተኛ በአማራ ጥለትና በጸረ ኢትዮጵያ አንድነት ላይ የተደራጁ ቡድኖች ላደረሱት ሁሉ አቀፍ ጥፋትና ውድመት ተጠያቂ በማድረግ የተጠቀሙባቸውን አርማዎችና ሰነዶች ጀርመኖች በናዚ ተከታዮችና ምልክቶች ላይ የወሰዱት አይነት የእርምትና የአጥፍነት እርምጃ መውሰድ። ሰባተኛ ኢትዮጵያ ታሪኳ መቶ አመት አይሞላትም አገር የሆነችው ከኤርትራ ቅኝ ግዛት ጋር ኢትዮጵያ ታሪኳ መቶ አመት አይሞላትም አገር የሆነችው ከኤርትራ ቅኝ ግዛት መያዝ ጋር ተያይዞ ነው። ኢትዮጵያ በምኒልክ ቅኝ ግዛት የተመሰረተች አገር ናት፣ ያሉ ያስተማርና የሰበጉ ድርጅቶችና አስተሳሰቦችን በእውነተኛው ታሪክና አስተሳሰብ መተካት። የሐሰት ትርክት ደርሰው ትውልድና አገር ለከፍተኛ ጥፋት የዳረጉ ቡድኖችና ግለሰቦችን ለፍትህ ማቅረብ። ስምንት ጨቋኝ ተጨቋኝ፣ በዝባዥ ተበዝባዥ፣ አድሃሪ በሚሉ የእኛና የእነሱ የጥላትነት አስተሳሰብ የተቃኘውን የተዛባ ያለ ማመለካከት ማስወገድና በትክክለኛው የእኛነት ማንነት አመለካከት መተካት ይህም ኢትዮጵያዊነት ነው። ዘጠነኛ በየትኛውም ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ሃይማኖታዊ፣ ባህላዊ ግኝቶች፣ አሳዎችና አመላካቶች ማህበራዊ ፍትህን ማስፈን። አስር በቋንቋ ማንነት ላይ የተመሰረቱ የፖለቲካ የኢኮኖሚ፣ የማህበራዊና ክልላዊ አደረጃጀቶች፣ ስያሜዎች እና ሀሳሮች ማስወገድ ምሳሌ ባንኮች፣ ክልሎች የመኪና ታርጋዎች። አስራ አንድ ከውጭ ለሚሰነዘሩ ማናቸውም ጥቃቶችና የደህንነት ስጋቶች መነሻ ምንጫቸውን በተገቢው ሁኔታ አጥንቶ ዘላቂ ሰላምና መረዳት ሊሰፍር የሚችልበትን የውጭ ግንኙነት መርህ መከተል ናቸው። እነዚህ ሁሉ ተግባሮች በአንድ ወቅት የሚከናወኑ ባለመሆናቸው በአጭር በመካከለኛ፣ በረጅም ጊዜ የሚከናወኑ የሚከናወን እቅድ ተዘጋጅቶ ተግባራዊ መደረግ አለበት። በዚህ መሰረት በአጭር ጊዜ አንደኛ አማራ ጠል የኢትዮጵያ አንድነት ነቀርሳ የብጥብጥ ጠማቂ እና የአማራ ዘር አጥፊ መሳሪያ ሆኖ የሚያገለግሉ ህገ መንግስት በአዋጅ ማገድ። ሁለት በህገ መንግስቱ መሳሪያነት የዘር ማጥፋትና የዘር ማጥራት ዓለም አቀፍ ወንጀል የፈጸሙና ያስፈጸሙ የአገዛዝ አባሎችን በህግ ቁጥጥር ስር አውሎ ለፍትህ ማቅረብ። ሶስት የዙናን ደህንነት የአገቱ ሉዓላዊነት ሰላምና ሰላም የሚጠብቅ ከልዩ ልዩ ቡድኖች፣ ድርጅቶች፣ ግለሰቦችና ተቋሞች የተወጣጡ የኢትዮጵያ ህዝብ አመኔታና ክብሬታ ያለው ወይም የሚኖረው የሽግግር መንግስት መመስረት። አራት የፖለቲካ እስረኞችን ያለአንዳች ቅድመ ሁኔታ መፍታት። አምስት አማራ በአማራ ህዝብ ላይ የዘር ፍጅት እየፈጸሙ ያለውን የብልጽግናን ሰራዊት ከአማራ ክልል በአስቸኳይ መውጣትና የዘር ማጥፋት ተግባር የፈጸሙ ግለሰቦችና ቡድኖችን በቁጥጥር ስር አውሎ ለፍትህ ማቅረብ። ስድስት የሽግግር ጊዜውንና የሚያቀ ተግባሮች ለይቶ መለየት የሚሉት ይሆናሉ። በመካከለኛ ጊዜ አንደኛ የዘር ማጥፋትና የዘር ማጣት ወንጀል የፈጸሙ ቡድኖችና ግለሰቦችን ለፍትህ የሚያቀርብ ልዩ ፍርድ ቤትና አቃቢ ህግ በአዋጅ ማቋቋምና ፍትህን ማስፈን። ሁለት ለተዛባ ኢኮኖሚ፣ ፖለቲካና ማህበራዊ ህይወት መሰረት የሆኑ ህጎችን፣ ፖሊሲዎችን፣ ደንቦችና መሪዎችን በማጥናት ከሚመሰረተው አዲስ ህገ መንግስት ጋር የሚታጣሙ ህጎችን ፖሊሲዎችና፣ ደንቦችን መመሪያዎችን ማዘጋጀትና ማጽደቅ አሮጌዎቹን መሻር። ሶስት ህገ መንግስቱን ማዘጋጀትና ማጽደቅ። አራት የህዝብና የቤት ቆጠራ በማካሄድ ለህዝባዊ መንግስቱ ምስረታ አመቺ የሆነ የምርጫ ክልል ወረዳዎችን ማካለል። አምስት የሀገር ክደት ፈጽመው ኢትዮጵያን ወደ ለባባ ያደረጉት ቡድኖችና ግለሰቦችን ለፍትህ ማቅረብ። ስድስት በማናታቸው ምክንያት የተፈናቀውና የተሳደሩ ሰዎችን አስፈላጊ ካሳ ተከፍሏቸው ወደ መመለስ። ሰባት የኢትዮጵያን የመንግስት አደረጃጀትና ቅርጽ የፖለቲካ ድርጅቶች ሊወስኑበት አይገባም። የመንግስቱ አደረጃጀትና ቅርጽ አህዳዊ ወይም ፌደራላዊ ይሁን የሚለውን የሁለቱን አደረጃጀቶች ጥቅምና ጉዳት፣ ተስፋና ስጋቶች፣ ነባርነትና አሁናዊነት፣ ታሪካዊነትና ተረተረትነት ከታሪክና ከነባራዊ ሁኔታ በመነሳት ለህዝቡ በግልጽ ተነግሮት አውቆና አምኖበት በሚሰጠው ድምፅ መወሰን ለሰላምና ለአንድነት መስጠት እንደሚሆን ይታምናል። ስለሆነም በመካከለኛ ዘመን ማለትም በሽግግር ጊዜው የመንግስቱ አደረጃጀት ቅርጽ በህዝብ ውሳኔ መስጠት አለበት። ከዚህ አስፈላጊ ቅድመ ሁኔታ ውጭ ከወዲሁ መጀመር ስምንት የአገቱን ሰላም አንድነትና ሉዓላዊነት በአስተማማኝ ሁኔታ የሚጠብቅ አስተማማኝ የመከላከያ ሰራዊት፣ የፖሊስና የደህንነት ተቋም ጠንካራ መሰረት መጣል ዘጠኝ አገሪቱ የምትመራባቸውን የኢኮኖሚ የፖለቲካ፣ እና የማህበራዊ የውጭ ግንኙነት ፖሊሲዎችን በማዘጋጀት እና ማፍንደቅ በመካከለኛው ጊዜ የሚጠበቅ ነው። በረጅም ጊዜ በመካከለኛ ጊዜ የተጀመሩ ተግባራችን መሰረት እያጠናከሩ የአገሪቱ አንድና ሰላም እያረጋገጡ የሚጓዙ የኢኮኖሚና የማህበራዊ ተቋሞችን በተከታታይ እየገነቡና እያደራጁ መቀጠል የሚል ይሆናል። ወገኖች የዛሬ የኢትዮጵያን እና የአማራን ሁለንተናዊ ችግር አስወግዶ ሰላምን ለማስፈል ለሚደረገው ጥረት በእኔ ሐሳብ እነዚህ ነገሮች ተፍታተው ተብራርተው ቢደረጉ ሰላምን ያገኛል የሚል እምነት አለኝ። ላዳመጣችሁኝ አመሰግናለሁ። ሐሳቡ ለብዙዎች እንዲደርስ መወያያ እንዲሆን ሸር አድርጉት፣ አካፍሉት። አመሰግናለሁ። የነገ ሰው ይበለን።